ከደቡብ ሱዳን መጥተው ጥቃቱን የፈጸሙ ሙሩሌ ከተሰኘ ጎሳ የወጡ የታጠቁ ኃይሎች ናቸው። እንደ መንግሥት ኮሙዩኒኬሽን ጉዳዮች ጽሕፈት ቤት መረጃ እነዚህ የታጠቁ ኃይሎች በክልሉ አኟና ኑዌር ዞኖች በሚገኙ ለደቡብ ሱዳን አዋሳኝ በሆኑ ቀበሌዎች የሚያዝያ ሰባቱን ጨምሮ የሞቱት ሰዎች ቁጥር 28 ደርሷል። ታፍነው የተወሰዱ ሕፃናት ቁጥርም 108 ሆኗል። ከወደሙ ቤቶች በተጨማሪ ከ2000 በላይ ከብቶችም ተዘርፏል። የመከላከያ ኃይሉ ካለበት ስፍራ ተንቀሳቅሶ ከታጠቁ የሙርሌ ጎሳ አባላት 60 የሚጠጉትን ገድሏል። ምትረየስን ጨምሮ 11 የቡድን መሳሪያዎችንም ተይዟል። እንደ መንግሥት ኮሚኒኬሽን ጉዳዮች ጽሕፈት ቤት መረጃ እነዚህ የጥፋት ኃይሎች ላይ የተወሰደ ያለው እርምጃም ቀጥሏል። ጥቃቱ በጋምቤላ ክልል ኑዌር እና አኙዋክ ዞኖች በሚገኙ መኩይ፣ ጆር፣ ጎግ፣ ጆካው እና ላሪ በተሰኙ ወረዳዎች በሚገኙ 13 ቀበሌዎች ነው የተፈጸመው። ለቆሰሉት የህክምና እርዳታ ለማድረግ የፌዴራል ጤና ጥበቃ የሐኪሞች ቡድን ዛሬ በስፍራው ደርሷል። ከደቡብ ሱዳን መንግስት ጋር በመቀናጀት እነዚህ የጥፋት ኃይሎችን በማደን እርምጃ የመውሰዱ ስራ ተጠናክሮ መቀጠሉና መንግስትን በደረሰው ጉዳት እጅግ ማዘኑን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ለኢቢሲ ገልጿል።